ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም የሆኑ አጫጭር የሆኑ የተለያዩ አይነት የልቦለድ መጽሐፎችን እንተርካለን። ከዚህም በተጨማሪ የተለያዩ አይነት መጣጥፎችን፣ እንደዚሁም የግጥም መድብሎችን እና ቁም ነገር አዘል ቀልዶችን የያዙ የተለያዩ አይነት መጽሐፎች ይዳሰሳሉ፣ ይተነተናሉ፣ እንደዚሁም ይተረካሉ። ዛሬም አለመኖር ከተባለውና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ተከታዩን ክፍል ይዤላችሁ ቀርቤያለሁ። በክፍል 12 ተረካችን ላይ ደስታና ክብሩ በሆስፒታል ውስጥ ተገናኝተው ሲወያዩ ሲያወሩና ሲጫወቱ እንደነበረ ተመልክተናል። ዛሬ ደግሞ ተከታዩንና 13ተኛውን ክፍል ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እንደዚሁም የደወሉን ምልክት ከነካችሁ ሁል ጊዜም አዳዲስ የሆኑ እንደዚህ አይነት የትረካ ቪዲዮዎች ሲለቀቁ ይደርሷቸዋል። አሁን ወደ ዛሬው ትረካ እንተላለፋለን። አለመኖር ክፍል 13። ደራሲ ዶክተር ዳዊት ወንድማገኝ ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል ዕለቱ ሐሙስ ነበር ወረሃ ጥቅምት! ጓደኛሞቹ ክብሩና ደስታ ምሳቸውን ለመብላት የያዙት ቀጠሮ ስለነበር ክብሩ ከምሳ ሰዓት ቀደም ብሎ ጓደኛው ደስታ ወደሚያስተምርበት ክፍል በመሄድ የምሳውን ቀጠሮ ማስታወስ እንዳለበት ተሰማው። መማሪያ ክፍሉ ወደሚገኝበት የሆስፒታሉ የመሬት በታች ፎቅ አመራ። ወደ ክፍሉ የሄደው ጓደኛው በማስተማሩ ተመስጦ የራሱንም የተማሪዎቹን የምሳ ሰዓት እንዳያባክን በመስጋት ነበር። ክብሩ ተማሪዎቹና ትምህርት ሁሌም እሱ እንደተማረበት ዘመን ነው የሚመስለው የአሁኑ ዘመን ተማሪዎች የግል መብታቸውን ለማስከበር በተቻላቸው መጠን ከመጣር ወደ ኋላ አይሉም። ደግነቱ ብዙ ጥያቄያቸው ከምግብ መበላሸት ጋር የተያያዘ ስለሆነ ለማስተናገድ ይመቻል። የተማሪዎች ንቅናቄ ከመሬት ላራሹና የትምህርት ነጻነት ጥያቄዎች ተነስቶ በየምግብ ቤትና መኝታ ክፍሎች ያለመመቸት ጥያቄዎች አቋርጦ አሁን አሁን በብሔርና በዘር እንዲሁም በሃይማኖት ተከፋፍሎ ወደ መደባደብ ጥያቄዎች ቢሸጋገርም የምግብ ሰዓትን ለትምህርት መሰዋት በጭራሽ የማይታለም ጉዳይ ነው። እንደ ክብሩ ያሉ ከጥንት ታማኞች ወገን የሚካተቱ መምህራን ግን አሁንም እውነቱ የድሮ ይመስላቸዋል። ትምህርትና መማር በራሱ ግብና መድረሻ ነው ብለው ያምናሉ። አንድን አዲስ ጥበብ ተምሮ ከማወቅ የሚገኘው እርካታ ለመኖር በቂ ባይሆንም እንኳ የአንድን ሰው ህይወት ምሉ ያደርገዋል ብለው ይከራከራሉ። እውቀትና ትምህርት እንዲሁም እኒህ ስለሚጠይቁት ስነ ምግባር ያላቸው ታማኝነት የዋህ አድርጓቸዋል። በመሆኑም የምሳ ሰዓት ሲደርስና ተማሪዎች ካፌ ተከፍቷል ብለው ደብተራቸው መሰብሰብ ሲጀምሩ እነ መምህራን ማማተብ ያሰኛቸዋል። ምን ዓይነት ዘመን ላይ ደረሰን ብለው ያማረራሉ። ወይንም እንደ ክብሩ በጭፍን አልተለወጠም ዘመኑ ብለው በእኔ ጊዜ ይህ አይደረግም በሚል ግትርነት ሁሉም ነገር እንደሚኖሩበት ሳይሆን እንደኖሩበት እንዲቆይላቸው ተስፋ ባለመቁረጥ ይባዝናሉ። ለዚህም ነበር ክብሩ ደስታ በማስተማሩ ተመስጦ ተማሪዎቹም እውቀትን የመቅሰም ረሃባቸውንና በመማር የሚያገኙትን ጥጋብ አጓግቷቸው ምሳ ሰዓታቸውን ሊያሳልፉ ይችላሉ የሚል ስጋት ወደ ክፍሉ ሄደው ክብሩ በኋላ በር በኩል ወደ ክፍሉ ገብቶ ከተማሪዎቹ ኋላ በመቀመጥ የጓደኛውን አለመኖር ላይ ያተኮረ ትንተና ከተከታተለ በኋላ ከደስታ ጋር ተያይዘው ወደ ክብሩ መኪና መሩ። ወደ ምሳው ቦታ ሊበሩ በክብሩ መኪና ውስጥ እንደተቀመጡ፣ ከሳት ክፍል አለኝ። ተመልሰኛል አይደል አለ ደስታ። መልሳለሁ አለ ክብሩ። ደስታ በክብሩ ምላሽ ውስጥ ያለውን ጥርጣሬ ተገንዝቦ የምትሄድበታለህ እንዴ ሲል ጠየቀው። አንድ ቦታ ገባ ብዬ ነው የምወጣው። ችግር የለውም እንደርሳለን፣ አለ ክብሩ በተረጋጋ መንፈስ። አይ እንደዚያ ከሚሆን እኔም በራሴ መኪና ልሂድና እዚያው ቤት እንገናኝ ይሻላል፣ ብሎ ደስታ የክብሩን መልስ ሳይጠብቅ ከመኪና ወርዶ ሄደ። እሺ እንዳልክ፣ አለ ክብሩ። ደስታ ግን ወርዶ ሄዶ ነበር። ይህ በሆነ በጥቂት ደቂቃ ውስጥ ክብሩ መኪናውን አዙሮ እንደተነሳ ደስታ ግራጫ ማዲ ኤክስ መኪናውን ካቆመበት ወደ ኋላ ሲያወጣ ተማሪዎቹን ለምሳ ሊወስድ የመጣ የአንበሳ አውቶቡስ አንድ ኩርባ አዞሮ መጣ። ደስታ አውቶቡሱን እንዳላየው ክብሩ ስለገባው የመኪናውን ጥሩምባ የመጨረሻ ድምፅ እስኪያወጣ ተጫነው። ደስታ የሆነውን ሳያውቅ ፍሬኑን ይዞ ቆመ። አውቶቡሱ አልፎት ሄደ። ክብሩ ድንጋጤው መለሳለለትና መኪናውን አስነስቶ በድጋሚ መንገድ ከጀመረ በኋላ ተንቀሳቃሽ ስልኩን አንስቶ ወደ ደስታ ደወለ። ሃሎ፣ አለ ደስታ። ስማ፣ እያያ አትወጣም? አለ ክብሩ። መጨፈንኩ አለ ደስታ፣ ነገሩን በማቅለል የምሬን እኮ ነው፣ አመድ ነበር የሚያደርገ አለ ክብሩ። አሁንም ታዲያ የው አፈር አይደለው እንዴ? አመድ በሆን ምን ይገርማል? አለ ደስታ፣ አሁንም እየቀለደ። አንተ ሁሉንም ነገር ላይ ለምን ትቀልዳለህ? አለው ክብሩ። ደስታ የራሱን ደህንነት ለተመለከተ ጉዳይ እምብዛም ትኩረት ስለማይሰጥ ያሳስበዋል ነጭ ቀለድ ጓውን። አለ ደስታ። ባክ ዝም ብለን እያየ ብትነዳ ነው የሚሻል፣ አለ ክብሩ። እያየው ነው አለ ደስታ። ክብሩ ደስታን ከኋላው እየተከተለ ከሆስፒታሉ ወጥተው በዋናው መንገድ ላይ እየነዱ ነው። ደስታ ቀደም ብሎት ስለወጣ ሁለት መኪኖች ክብሩን ቆርጠው ከመሃከላቸው ገብተዋል። ሆኖም ግን ክብሩ የሚነዳው V8 ዘመናዊ መኪና ቁመቱ ከመሬት ከፍ ያለ ስለሆነ የደስታን የተላላ ጠዲ ኤክስ መኪና ጣሪያ ለማየት ይችላል። አሁን እኮ አንተ እንዴ፣ የምትለው አውቶቡስ ገዝቶ ቢሆን ኖሮ ጸጸቱን ስለማትችለው ነው አለ ደስታ። ለምን ይጸጽተኛል? ጠየቀ ክብሩ። እንዴ አንተ ምገባበት አለኝ ባትልኮ፣ እኔ እችን ትራክተር መቼ ነዳ ነበር? አለ ደስታ። ደስታ መኪናውን ትራክተር ነው የሚላት። ሞተሯ በእርጅና ምክንያት በጣም ስለሚጮው፣ መኪናዋ በጣም ከማርጀተኗ የተነሳ ሁሉ ነገሯ በሽተኛ ነው። ደስታ አንዳንድ ጊዜ መኪናዋን ትቶ በእግሮ ይሄዳል። ምን ነው ሲሉት፣ በዛሬ ሁኔታዋ በእግሬ ቀድማት አለው ብዬ ነው ይላል። ለፈርጣማ የሰውነት ቅርጽ አንዱ ምክንያትም መኪናው እንደሆነ ይመሰክራል። ደስታ እጅጌ ጉርድ ሸሚዝ ማድረግ ያዘወትራል። በመሆኑም የእጆቹ ጥንቻዎች ዓይን ይስባሉ፣ ልከኛ ናቸው። አንድ ጊዜ ክብሩ በጉርድ ሸሚዙ የተነሳ መቼም ይውልኝ ነው አይደል? ሲለው እንዴ፣ ታዲያስ የሚያምር ነገር ካለ ማሳየት ነው። ስንት የማያምር ጉድ አይደል እንደዚህ የምንውለው ሲል መልሶለት ያውቃል። ታዲያ የጡንቻዎቹን ደህንነት ውለታው የትራክተር ነው ይላል ደስታ። እሷን ነድቼ ስው ልኮ ነው ተሸክሚያት ያል ያህል የምትከብደኝ እያለ በማሾፍ እና ታዲያ አለው ክብሩ። አህ አውቶብስ ቢገጨኝ የኔ ደም ባንተ እጅ ነበር፣ የወንድም ገዳይ ትሆን ነበር አለ ደስታ እያሾፈ። እሱን ተወና የቺ መኪናን ቀለም እንኳ ብታስቀባት ምን አለ? አለ ክብሩ። እንግዲህ አናቷን የምታዩት እናንተ ወፎች የከባድ መኪና ሹፌሮችና ባውቶስ ተሳፍረው የሚሄዱ ሰዎች ናቸው፣ አለ ደስታ። እናስ? ጠየቀ ክብሩ ወፎቹም እንግዲህ ኩሳቸውን እኩል የእናንተም የእኛም መኪና ላይ አልፎ አልፎ ሰውም ላይ ነው የሚጥሉት። ስለዚህ በሰውና በትራክተርን አናት መሀል ያለውን ልዩነት አያውቁ አለ ደስታ። እሺ አለ ክብሩ መልሶ። ምሳ ቦታ እስኪደርሱ በማውራታቸው መቀጠል በመፈለግ በአውቶቡስ የተሳፈሩ ሰዎችና ከባድ መኪና ሹፌሮችም የእኔን ትራክተር እርጅና ሳይሆን የቤት መኪናነት ነው ቀድሞ የሚያዩት። ስለዚህ ይቀኑብኛል ማለት ነው አለ ደስታ። አሁን በአንተ መኪና ይቀናል? እንደው ምን ቢቀና ቢቀና አለ ክብሩ። እንዴ በኔ ነው እንጂ የሚቀና፣ በአንተማ እንዴት ይቀናል አለ ደስታ። እንዴት እባክህ መለሰ ክብሩ። ጥቃት ተሰማው። ሰው እኮ የሚቀናው ላገኘው እችላለሁ ብሎ የሚገምተው ነው። ስለዚህ የኔ ትራክተር አብዛኛው ሰው ሊደርስባት የሚችል የቅርብ ቅንጦት ምሳሌ ነች አለ ደስታ እየሳቀ ክብሩም ሳቀ። እሺ እኛ ቀረን እኮ ታዲያ አለ መልሶ። እናንተማ እንግዲህ የኔም መኪና አናትና መሬቱን የምታዩበት አይን ተመሳሳይ ነው። ሁለቱንም ትጸየፉታላችሁ። እንደኔ አይነት መኪና መንገዳችሁ ላይ የተደነቀረ ተንቀሳቃሽ ድንጋይ ነው የሚመስላችሁ። ስለዚህ ባስቀባውም ብዙ ለውጥ አይኖረውም፣ አለ ደስታ። እኔ እኔኮ እንደዚህ በቀልድ እያስመሰልክ ሰውን ልክ ልኩን የምታቀም ሰው ነገር ይገርመኛል፣ አለ ክብሩ። ለምን ይገርማል? ሲጀመር እኔ አልቀለድኩም። የተናገርኩት አብዛኛው እውነት ነው። ልዩነቱ እኮ ግልጽ ነው። አሁን አንተ የምታወራኝ መኪና ውስጥ በተገጠመልህ ስልክ ነው። እኔ ደግሞ ከትራፊክ ፖሊስ ተደብቄ ስልኬን በጭኔና ጭኔ መካከል ድምፅ ማጉያ ላይ አድርጌ ከአሁን አሁን ከስልኩ የሚወጣው ኤሌክትሪክ ይሁን ንቅናቄ መካን ያደረገኝ ይሆን አይሆን እያልኩ ነው። ሃሃሃ ብሎ ሳቀ ክብሩ። እየሰጋው ነው አለ ደስታ። ቀልደኛ ነ መቼም አለ ክብሩ። ቀልድን አይደለም እኮ ነው ማለት አንተ እውነቱን ነው። እውነት ነው ስል ለመቀበል ስለሚከብድ ቀልድ ነው ብለ ታልፈዋል። ምክንያቱም እውነት ይከብዳል አለ ደስታ። እውነቱ ደግሞ ምንድነው? አለ ክብሩ። እውነቱማ ይሄ ሁሉ ልዩነት እንዴት መጣ የሚለው ነዋ፣ መለሰ ደስታ። ቀጠለና አንድ እሱ ነው፣ ሌላው ግን ምን መሰለህ? አለ ደስታ። ምን? አለ ክብሩ። እውነቱ እንኳ ቢገለጥልህ እውነቱን መዋጥ ይተናነቃል አለ ደስታ። ለምን? ጠየቀ ክብሩ። ለምን ማለት ጥሩ ነው አለ ደስታ፣ እንዲህ መመለስ ለምዶበት። አሁን አንተም ብንወስድ ከአቅም በላይ ሰርቶህና ደክመህ ደክመ ነው ያለን ያፈራው አለ ደስታ። አዎ ክብሩ መለሰ። በእርግጠኝነት? ያም ሆኖ ግን ብዙ ገንዘብ ሁለት መኪናና ትልቅ ግንብ ላይ አፍሰሰው እየኖርክ መሆኑን ስታስብ የሆነ ልክ ያልሆነ ስሜት የሚሰማ ይመስለኛል፣ አለ ደስታ። ከክብሩ መልስ ሲያጣ ሙሉ በሙሉ እርግጠኛ ልሆን አልችልም፣ እኔ ስለሌለኝ አለ፣ አሁንም መልስ እየጠበቀ በተወሰነ መልክ ልክልትሆን ትችላለህ፣ አለ ክብሩ ይመስለኛል ምክንያቱም በዚሁ አንተ በምትንፈላሰስበት መንገድ ላይ የተራቡ ሕፃናት መታከሚያ ያጡ በሽተኞች፣ ረሃብና እርጅና ያደቀቃቸው አረጋውያን ስታይ እንዴት ላይ ሰማ ይችላል አገር ምንም። እነዚህን ሁሉ ሰዎች እኮ ልጅ ሆኖ ተወልደው የራሳቸው ሕይወት ታሪክ ያላቸው። ደስታ የተናገረውን አልጨረሰም። ወይኔ ወንድሜ ሲል ጮኸ ክብሩ።